ሰላም ጤና ስልኝ ውድ የተከበራችሁ የሞሄ አፕ ዩቱብ ቻናል ተከታታዮች በእያላችሁ በሰላምታ ይደርሳችሁ እያልኩኝ ሙሄ ነኝ። ዛሬም እንደተለመደ አዲስ የኤርድሮፕ መረጃዎችን እየላችሁ መጥቻለሁ። አንደኛ ፓወስ ኤርድሮፕን የተመለከተ ነው። ፓውስ ኤርድሮፕ እንግዲህ ሊስት የሚደረገበትን ቀን አሳውቋል። በተጨማሪም ደግሞ ክሌም ማድረግ የሚቆምበትን ቀን ታውቋል ማለት ነው። ስለ ፓውስ አዳዲስ መረጃዎች አሉ፣ እሱን የሚነግራችሁ ይሆናል። ሁለተኛ ላይ ደግሞ እስከ አሁን ቦንከርስ ኤርድሮፕ ያልጀመራችሁ እንዴት አድርጋችሁ እጅግ በቀላሉ እንደምትጀምሩት እና አሰራሩን በአጭሩ አሳያችኋለሁ። ቦንከርስ ኤርድሮፕ የቆየ ኤርድሮፕ ነው። ይህንን ኤርድሮፕ እንዴት አድርጋችሁ የምትጀምሩት የሚለውን ነገር አሰራሩን አጠር ባለ መንገድ አሳያችኋለሁ። እስከ መጨረሻ አብራችሁ ይቆዩ። ለዚህ ዩቱብ ቻናል አዲስ ከሆናችሁና እስካሁን ሰብስክራይብ ካደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱት። ምክንያቱም ስለ ኤርድሮፕ፣ ክሪፕቶ ከረንሲ እና ኦንላይን ስራዎች በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ታገኙታላችሁ። ይህን ቪዲዮ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱት። አሁን ወደ ጉዳያችን፣ መጀመሪያ ላይ የምንመለከተው ፓውስ ኤርድሮፕ ነው። ፓውስ ኤርድሮፕ ከዚህ በፊት ነግሬያችኋለሁ፣ እንዴት አድርጋችሁ ክሌም አድርጋችሁ የተሰጣችሁትን ቶክን ወደ ዋሌታችሁ ወይም ደግሞ ኤክስቼንጃችሁ ማውጣት እንደምትችሉት ከዚህ በፊት ነግሬያችኋለሁ። እስካሁን ክሌም የሚደረግበት ወይም ደግሞ የሚታወጡ የሚያደርጉበት ኤክስቼንጆች ሁለት ናቸው። አንደኛ ሴንትራላይዝድ ኤክስቼንጅ የሚባሉት እና ኦንቼን ዊዝድሮ የሚባል አለ። ኦንቼን ማለት ቴሌግራም ዋሌት፣ ቶን ኬፐር ዋሌት እና የመሳሰሉት ማለት ነው። ቴሌግራም ዋሌት ላይ ሊስት ይደረጋል አይደረግም የሚለው ሊስኒንግ ዴቱ ያሳውቃሉ። ምክንያቱም ኦንቼን አሁን ኦን አልተደረገም። ኦን የሚደረገው ማርች 18 ነው ያሉት። ማርች 18 ላይ ኦን ይደረጋል። ኦን ከተደረገ በኋላ እንዴት አድርጋችሁ ማውጣት ትችላላችሁ የሚለውን ያኔ የምንመለከት ይሆናል። ኦንቼን ላይ በነገራችን ላይ ቴሌግራም ዋሌት ላይ ሊስት ይደረጋል ብዬ አላምን፣ ምክንያቱም ከቶን ብሎክቼን ላይ ያለው ግንኙነት ጥሩ ስላልሆነ ማለት ነው። ሊስት የሚደረገው ሶላና ብሎክቼን ላይ ነው። ስለዚህ ሶላና ብሎክቼን ላይ ሊስት የሚሆነው ኮኔ ቴሌግራም ዋሌት ላይ ሊስት የመሆኑ አድቫንቴጁ በጣም አጠር ያለ ነው። ኦንቼን ዊዝድሮ ኦፕሽኑንም አምጥቷል። እሱንም ያው በጨረሻ ላይ የሚያሳውቁን ይሆናል ማለት ነው። ሴንትራላይዝድ ኤክስቼንጆች ደግሞ እና ባይቢቲ ቢትጌት፣ እና አሁን ደግሞ ኩ ኮይን ተጨምሯል ነው ያሉት። ስለዚህ እሱን እንመለከታለን። ወደ ኤክስ አካውንታቸው ወይንም ደግሞ ትዊተር አካውንታቸው ከገባ ከተሰራችሁ በኋላ የእነሱ ኮሚኒቲ አለ እሱ ላይ ስትመለከቱት ክሌም ማድረግ የሚቆምበት ወይም ደግሞ ዲፖዚት ማድረግ የሚቆምበት፣ እንግዲህ አሁን ይህ ቪዲዮ የሚሰራበት ማርች 16 ነው። ማርች 16 እንግዲህ 12 ሰዓት ላይ ይቆማል ነው ያሉት፣ 1500 ነው ያሉት። ስለዚህ 12 ሰዓት ላይ ይቆማል በእኛ ሰዓት አቆጣጠር ዛሬ 12 ሰዓት ላይ እንግዲህ ዲፖዚት ማድረግ ወይም ደግሞ ማውጣት ቶክን ማውጣቱ ይቋረጣል ነው ያሉት። ስለዚህ እናንተ ቀድማችሁ ለማውጣት ሞክሩት። ከዚህ በፊት እንዴት አድርጋችሁ እንደምታወጡት አሳይቻችኋለሁ። እንግዲህ እንግዲህ ሌላኛው ደግሞ እዚህ ላይ ፖስት ያደረጉት ደግሞ ምንድን ነው ማርች 18 ላይ ሊስት የሚደረግበት ቀን ነው። ዛሬ ማርች 16 ላይ ነው የሚገኘው። ስለዚህ ሁለት ቀን ብቻ ይቀራል ማለት ነው። ማርች 16 10:00 ላይ ሊስት የሚደረግበት ቀን ይሆናል ማለት ነው። በዚህ ሰዓት ሊስት ይደረጋል። እንግዲህ ኮኮይንም እንዳመጡት እዚህ ላይ ያሳውቋል። ኮኮይ ላይም ሊስት ይወዳል ነው ያሉት እንግዲህ ስለዚህ ሊስት ከተደረገ በኋላ ኦንቼን የሚባሉ ወይም ደግሞ ቴሌግራም ዋሌት ኦንኪፐር ዋሌትና የመሳሰሉት ጋር ማውጣት የምንጀምርበት ቀን ሊሆን ይችላል። ስለዚህ እነሱ የሚያሳውቁን ይሆናል ማለት ነው። ቴሌግራም ዋሌት እንደዚህም ደግሞ ቶን ኪፐር ዋሌት ላይ ኦንቼን ኤርድሮፕ ላይ ማውጣት የሚትፈልጉ ሰዎች ማለት ነው። ፓወሲን የተመለከተው ይሄን ይመስላል እንግዲህ ሊስን እንግዲህ የቱ ማርች 18 ነው። ክሌም ማድረግ የሚቆመው ዛሬ 12 ሰዓት ላይ ነው ማርች 16። ወደ ሁለተኛ መረጃ ስናልፍ ቦንከርስ ኤርድሮፕን ያልጀመራችሁ እንዴት አድርጋችሁ መጀመር እንደምትችሉት አሁን አሳያችኋለሁ። ለመጀመር እንግዲህ ሊንኩን ቴሌግራም ቻናል ላይ አስቀምጭላችኋለሁ። እስከ አሁን ቦንከርስ ኤርድሮፕን ያልጀመራችሁ ቶሎ ጀምሩ ብዬ ከስር ደግሞ ሊንኩን አስቀምጭ ይጨላጫሉ ቴሌግራም ቻናሌን ጆይን አድርጉት። እዛ ላይ አጫጭር የኤርድሮፕ መረጃዎችን ታገኙታላችሁ። እዚ ላይ በቪዲዮ የማይሰሩ አጫጭር የሆኑ መረጃዎች ሲኖሩ ቴሌግራም ቻናሌ ላይ ነው ማስቀምጥላችሁ። ስለዚህ ቴሌግራም ቻናሌን ለማግኘት ደግሞ ዲስክሪፕሽን ስር አስቀምጬላችሁ አሉ፣ ሊንኩ ማለት ነው። ዲስክሪፕሽን ስር ከገባችሁ በኋላ ቴሌግራም ቻናሌ ሊንክ ታገኙታላችሁ። በተጨማሪም ደግሞ ቴሌግራም ላይ ከገባችሁ በኋላ አት ሙሄ አፕ ብላችሁ ሰርች ቢታደርጉት በቀላሉ ቴሌግራም ቻናሌን ታገኙታላችሁ ማለት ነው። ቴሌግራም ቻናሌን ጆይን ማድረግ እንዳትረሱት። ቴሌግራም ቻናሌ ላይ አስቀምጬላችኋለሁ ሊንኩን የቦንከርስ ኤርድሮፕ ሊንክ ማለት ነው። ይሄንን ሊንክ ላይ ክሊክ ካደረጋችሁ በኋላ እስካሁን ያልጀመራችሁት ቦንከርስ ይላችኋል። ስለዚህ ስታርት የምትለው ላይ ክሊክ አድርጋችሁ በቀላሉ ታስጀምራላችሁ ማለት ነው። ከዛ በኋላ እዚህ ላይ እንደምትመለከቱ ሌትስ ጎ የምትላለች እሷ ላይ ክሊክ አድርጋችሁ ጎ ኢት የምትለው ነገር አለች እሷ ላይ ክሊክ ታደርጉታላችሁ። በጣም ቀላል ነው። ጎ ኢት ትላላችሁ። ስለዚህ መጀመሪያ ላይ የሚሰጣችሁ ነገር አለ፣ እሱን እቺ አሁን ማሳያችሁ። እሱም በጣት ያሳያችኋል። እኔ ማሳያችሁ ቦታ ላይ ክሊክ አድርጋችሁ አፕግሬድ ታደርጉታላችሁ። አፕግሬድ ያዋረጋችሁ ደግሞ የሚሰጣችሁ እዚህ ላይ የሚሰጣችሁ አለ። ከዛ ደግሞ እዚህ ላይ የሚያሳያችሁን ቦታ ስፒን ሚትላለች መጀመሪያ አዲስ ስትገቡ ማለት ነው። ስፒን ሚትሉ ላይ ክሊክ አድርጋችሁ የተለያዩ ስፒኖችን በመጫወት የተለያዩ ኮይኖችን መሰብሰብ ትችላላችሁ ማለት ነው። እዚህ ላይ ስፒኑን ክሊክ ታርጉታላችሁ። በጣም ቀላል ነው። እዚህ ላይ ስፒን ሲያደርግ እዚህ ላይ የሚሰጣችሁ ኮይን አለ ማለት ነው። እዚህ ላይ ይሰጣቸዋል። ይሄን ነገር ሁለቱ ነገሮች ተመሳሳይ ናቸው። ስፒን የሚትላለች እሷ ላይ ክሊክ አድርጋችሁ እንግዲህ ወደ 50 አካባቢ ስፒኖች ይሰጣቸዋል። እሱን ክሊክ ክሊክ እያደረጋችሁ እነዚህን ስፒን እያደረጋችሁ እዚህ ኮይኖችን መቀበላችሁን እንዳትረሱት። ስፒን ስፒን በማድረግ የሚሰራ ስለሆነ ማለት ነው። ስለዚህ ወደዚህ ይወስዳቸዋል። እዚህ ላይ ደግሞ የተለያዩ ነገሮች አሉ። እሱን ክሊክ በማድረግ ነገር በማጥፋት እንግዲህ በቀላሉ እዚህ ላይ ማግኘት ትችላላችሁ ማለት ነው። እንግዲህ ይሄንን ይመስላል። እንግዲህ ኮሌክት የምትለው ላይ ክሊክ አድርጋችሁ ደግሞ ኮሌክት ማድረግ ትችላላችሁ። ሌላ ፍሬንድስ የምትለው ላይ ክሊክ ካደረጋችሁ በኋላ እዚ ላይ እቺን ኮፒ አድርጋችሁ እቺ ሊንክ ኮፒ አድርጋችሁ ወደ ተለያዩ ግሩፖች፣ ወደ ሰዎች፣ ወደ ኮንታክታችሁ በመላክ በቀላሉ ኮፒ አድርጋችሁ ቴሌግራም ቻናል ካላችሁ ወይንም ደግሞ ግሩፕ ካላችሁ እዚያ ላይ በመልቀቅ ኢንቫይት በማድረግ ሌላኛው የሚሰራበት መንገድ ነው ማለት ነው። እርን የምትለው ውስጥ ከገባችሁ በኋላ ደግሞ የተለያዩ ታስኮች አሉ። እዚ ላይ ዩቱብ ቪዲዮዎችን በማየት የተለያዩ አዶችን በማየት እንደዚህም ደግሞ የቲክቶክ ቪዲዮዎችን በማየት የተለያዩ ነገሮች አሉ። እሱን መጨረሳችሁን እንዳትረሱት። የሚሰራበት በጣም ቀላል ነው። ሌላኛው ደግሞ ድሮፕ የምትላለች ድሮፕ የምትሎ ላይ ክሊክ አደርጋችሁ በኋላ ዋሌታችሁን ኮኔክት አድርጋችሁ እዚህ ላይ የተለያዩ ነገሮች አሉ። እሱን መጫወት ትችላላችሁ። ዋሌታችሁን ኮኔክት ለማድረግ እንግዲህ ኮኔክት ዋሌት የምትሎ ላይ ክሊክ አድርጋችሁ ኮኔክት ማድረግ ትችላላችሁ። ሌላኛው ደግሞ ቢውልድ የሚል ነው። ቅድም አሳይቻችኋለሁ። ቢውልድ ላይ ከገባችሁ በኋላ በቀላሉ ይህንን አከል ታወጡትና እዚህ ላይ ቢውልድ ታርጉታላችሁ ማለት ነው። በጣም ቀላል ነው። እንግዲህ እዚህ ላይ ደግሞ ስፒን ላይ ከገባችሁ በኋላ የተለያዩ ነገሮች አሉ። ስፒን ማድረግ ነው። ሌላ ሌላ ነገሮችን እዚህ ላይ መመልከት ትችላላችሁ። እንግዲህ ቦንከርስ በዚህ መንገድ መጀመር ትችላላችሁ። ወደ ውስጥ ገብታችሁ ደግሞ ጠለቅ ብላችሁ ስትጨበጡት የተለያዩ አማራጮች አሉ። እነዛን አማራጮችን ተጠቅማችሁ በቀላሉ ኮይኖችን መሰብሰብ ትችላላችሁ። በሰበሰባችሁት ኮይን ልክ ነው ደግሞ ሊስቲ በሚሆንበት ጊዜ ቶኪን የሚሰጣችሁ ማለት ነው። ስለዚህ ቦንከርስ ኤርድሮፕን ያልጀመራችሁ ጀምሩት። አዳዲስ መረጃዎች ሲኖሩ ለእናንተ ማሳውቃችሁ ይሆናል። በዛሬ ቪዲዮ ፓወስ ኤርድሮፕን የተመለከተ መረጃዎች እና እንደዚህ ደግሞ ቦንከርስ ኤርድሮፕ እንዴት መጀመር እንደምትችሉት በቀላሉ አሳይቻችኋለሁ። እንደተጠቀማችሁበት አልጠራጠርም። ተራጠሩ ዩቱብ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሸራቆየን።